አሁን ማሂ ተውኩት እንኳን ብል ማለት ነው። አሁን ህግ እራሱ ነው የሚለው ገባሽ? በፖሊሱ ፊት ነው ወረቀት ነው እሱ። ልክ አይደለም ግን አንዳንዴ ስትናደድ ነገራችን አታስታውሉም እኮ አሁን ማንም ሴት ወንድ ቤት ነገር ባላቅሽ፣ ጥሩ ነው። ማንም ዝም ብሎ ለምንድን ነው አንድ ሴት ወንድ ቤት አንድ ሁለት ሶስት ቀን የምታድር ሴት እንዴት ኖርማል ሴት ልትሆን ትችላለች? ተከታታይ በዚሁ ምን ነበር ማለቴ

ስታጠፋ ከሴት ጋር እሱ እሱ እኮ ቤቱ እያመጣ አይደለም ከሴት ጋር የሚሆነው። እሱ የሚሆነው ለስራ ብሎ ቲክቶክ ላይ ምናምን ነገር የሚያገኛቸው ሴቶችን ስራ የሚሰራ ነው። እንዳንተ ቤት እያመጣ ከሴት ጋር የሚያደርሰው ነው። ሚዳል አልፈለኩም ነበር ማለት ወደዚ አንተ ቅድሚያ ነገሩን በቃ ተው ሰላም እንዲፈጠር ሰላም እንድንሆን እኔ ማላቅ ውስጥ ነው ይገበለው ሰላም አለኩም ዲናቹ ድና የተከበራችሁ የኛ ቤተሰቦች ዳና ናችሁ እኔ ዳና ነኝ አልহামዱሊላ እናንተ ዳና ናችሁ ዛሬ እንግዲህ ደስ በማይል ሁኔታ ነው የመጣሁት ማለት በእንደዚህ በልኩ በእናንተ ጋር መቅረብ በጣም ነው የሚያስጠላው። ወላይ አቀለ ለመናገር ደስ አይልም። እናንተም ተጨንቃችሁ፣ ሌላም ሰው ሲጨነቅ ያለው ስሜት በጣም ነው የሚያስጠላው። ብቻ በጣም ከባድ ነው። ትናንትና የተፈጠረውን ነገር አይታችኋል። ኢሳቅ ሀሰንን ከሶታል። ሀሰን ደሞ ወረቀት ቀዶበታል። ልክ ያልሆነ ስራ ነው የሰራው ግን ያሞኔ ኢሳቅ ነገሩን እስካልተወው ድረስ ሀሰን እዚህ ነገር ውስጥ ሌላ ጣጣ ውስጥ መግባቱ ነው። በቃ አንዳንዴ ተናዳችው። አሁን እኔ ሀሰን ልክ ሰራ፣ ኢሳቅ ልክ ሰራ እያልኩኝ ሳይሆን፣ በቃ ሀሰንም ቢሆን ተናዶ ነው ያንን ውሳኔ የወሰኑ፣ አይደለም ልክ ሰርቶም አይደለም፣ ግን ደግሞ ኢሳቅም ልክ አይደለም። አይደለም፣ እንደ ሪያሊቲው ከሆነ እንዴት የሰው ልጅ ተመትቶ ዝም ሊል አልችልም። እኔም ቢሆን የሆነ ሰንበዴ እኔ በማላውቀው ነግቶኝ ቢሆን እኔ ልተወው አልችልም። ያን ሰው እሱ ነው የተፈጠረው። ይሳካ ግን ላናግረው ሞክር ያለው አለ ስልክ እያወራን አሁንም ቢያንስ ለኔ ሲል ነገሩን እንዲተወው በቃ ለሁሉም ሰው ሰላም ሲል ቢያንስ ነገሩን ካቀለለልን ከተወልን ሌላው ነገር ይፈታል። እኔ እና ያሰን ነገር ጊዜ በጊዜ መፈታት ካለበት ይፈታል ካልሆነም። ትናንት የተፈጠረውን አይታችኋል ማለት ሁሉም ተናግረን አንችለውም። ባይዘው ታውቃላችኋ፣ ቤተሰቦች እንዴት ውስጣችን ላይ ያለው ሁሉ ብዙ ጊዜ እንመጣለን በቪዲዮ ምናምን፣ ግን ብዙም ማን ማሳየ በጣም ብዙ የራሳችን የሆነ ነገር አለ ማለት ቪዲዮ ለመቅረብ የሌለበት ብዙ ሰው ያስጨነቃል ብለን የምናስበው እሱ እሱሱ ነገር አለ ግን በቃ ብዙን ነገር እኔ በራሴ ራሴን ወክዬ ሳወራ ብዙን ነገር ለማስተካከል ሞክር ያለው ጥፋት ነው ብዬ የማስበው ነገር የለም። ይሄ ነገር ከጅምሩ ምንም አሰብኩበት ነገር አይደለም። አንደኛ ነገር ብቻዬ ልሄድ ወይ ደግሞ ብቻዬ የሆነ ነገር ላደርግ ወስኜ አይደለም መጀመሪያ የመጣሁት። እሱ የሀሰን ፍላጎት ነው። ነገሩን ኤክስ አድርጎ ትኬት ያቃጠለው እሱ ነው። ከዛም አልፎ ደግሞ በቃ ይሄን ሁሉ ነገር እየተፈጠረ ነው። ግን አንዳችን መተው መቻል አለብን። በቃ እርስ በርስ ካልተግባባን ሰላም ለመፍጠር ነገሩን መተው መቆም ነው ያለብን። በቃ ምንም ማድረግ አልቻልኩም። ይባስ እኔ መሀል ላይ ተጫነኩኝ። ምንም በማላቀው ነው ይሄን ሁሉ እየተፈጠረ ያለው ለምን እንደሄድኩ ግልጽ ነው፣ ግን በቃ ለማንኛውም ግን ሀሰን ቤት አካባቢ ነን። ትናንትና ስለተፈጠረውን ነገር ይሄ ይሄ ብዬ ማውራት በጣም ነው የሚከብደኝም የሚያስጠላኝም አልፈልግም። እኔ በማውቀው ልክ የሆነ ነገር ምስሉ ሆነ። ሰላም ሰላም፣ እንዴት ናችሁ ፋሚሊ? ሙሉ ሰላም፣ እያወራሽ ነው ስልክ? ስንት ሰዓት ሙሉ ነው የምታወራው? ማዘርጋ ነው ደህና ነህ ስንት ሰዓት ማለት እሺ እኔ አሁን በግሌ ጠይቅ ያለው ማለት ለኔ ስትል ነገሩ ለኔም ብቻ ስትል ሳይሆን በቃ በዚህ ነገር ውስጥ የሚጨነቅ በጣም በጣም ብዙ ሰው አለ እዚህ ነገር አንተ ያን እሺ እንዳልከኝ አሁንም እሺ በለኝና ይቅርታ አድርግለት ማለት ከሱም ተወው ምን ላይ ነው እሺ እ እሱ ንግስ ነው። እኔ እኔ አሁን ይኸውልሽ ማሂ እኔ ተውኩት እንኳን ብል ማለት ነው። አሁን ህግ ራሱ ነው እንትን የሚለው ገባሽ። በፖሊሱ ፊት ነው ህግ ነው የረገጠው ወረቀት ነው የረገጠው ገባሽ። እሱ እኮ እኔም አልኩኝ እሱን ልክ አይደለም ግን እኔ እንዴት እንደሚቆጥር ምናምን ነገራችን አታስታውልም። እኔ እኮ ሁለቴ እኮ ተናድጄ እኮ አሁንም ቢሆን ተው እኔ ለምሳሌ ትናንትና አንተ ሄደህ ባየው ነገር እኔ ምን አህል ሊከፋኝ እንደሚችል ገዛ ባይሆን ባይሆን አሁን ስለሱ ነው ማውራት ያለብን እሱን በነገራችን ላይ ሰዎች ምንም አልታጠቁም ማለት ነገ ከነገ ወዲያ ተነስቶ እንዳልኳቸው ይዛኝ ተነስቶ የሆነ ነገር ምናምን ብሎ ተሸቁ ይችላል ገባችሁ አይደለ አሳቤን ተረዳችሁ ሌላም ነገር ሊናገር ይችላል ግን እሱን ሄደሽ አንቺ እራሱ እንደው ይሄ ጥሉን ምናምን ታየው እና ሌላው ነገር ስንልጅ ትናንትና ከማን ጋር ነበርክ? ምናምን የነበረውን ነገር ማን እንደነበረች ማን እንደሆነች ምናምን እሱን ጠይቂ። እሱ ችግር የለውም በቃ እኔ ምንም ማድረግ አልችልም። እኔ መጀመሪያ የሚያጋጫን በጣም ብዙ ብዙ ነገር አለ ብዬ አለውና፣ በቃ እኔ መተም የምፈልገውን ነገር ከሆነ እተዋለሁ። እሱን ተው ግን ሰላም እንዲፈጠር ግን አንተ ማይ መሀላችሁ ላይማ መተው የሚባል ነገር ይሄ በነገራችን ላይ እኔ ማስበው ይሄ መተው ምናምን ይሄ ተደባብሶ አለባብሶ ምናምን ማለፍ ይቅር አይደል፣ ዘፈኑን ብሎታል። ይሄ ማለባበስ ይቅር ብሎ ዘፍኖታል። ስለዚህ ይሄ ማለባበስ ምናምን አይ እኔ ኮንቨርሴሽን በደምብ ማውራት ፈልጋለሁ፣ ፊት ለፊት የተፈጠረውን ነገር ምናምን ተነጋግሮ ምናምን ከዛ በኋላ መተማመን የሚባለው ነገር ያስማማኛል። ምንም ነገር ቢኖር እንኳን ማለት ነው። ስለዚህ ከዛ አንግል ነው ሄደሽ ብታይ የተሻለ ነው እያልኩኝ ያለሁት። እ እሱ ይመጣል ይመጣና የጋ ነው ይመጣና ያወራኛል። ግን አንተ ቅድሚያ ነገሩን በቃ ተው፣ ሰላም እንዲፈጠር፣ ሰላም እንድንሆን እ ማላቅ ውስጥ ነው እየገባ ያለሁት እኔ አርባ ምንጭ ድረስ መጥቼ እንደዚህ አይነት ጸብ ተፈጥሮ አንተ ተጎተ ሀሰንተና እኔ ጭራሽ ያላሰብኩት ነገር ነው እየተፈጠረ ያለው እንዴ! እሱ በነገራችን ምንድነው ያሰነው ነገር ምናምን ሊፈጠር አይችልም። ሁሉም ሰው ባቀደበት ምናምን አይውልም፣ ጥሩ ነገር ላይ አይውልም የሚባለው። በርግጥ ግን ይገባኛል። ግን እንደዛም በመሆኑ የተፈጠሩትን ነገሮች ደግሞ ማለት ነው ዲቴል፣ እንደ ሰው ልጅ እንደ እንስሳ ዝም ብለን ልናልፈው አንችልም። የተፈጠረውን ነገር ዲቴል እንትን ትያለሽ በእርግጥ ይቅርታ ማለት ትልቅነትም ትልቅነት ደግሞ አሳይተናል፣ ከአንዴም ሁለቴ ማለት ነው። አሁን ይቅርታ አድርገለት ማለት አሁን ነገር ቤተሰቦች፣ ከዛ ይልቅ ማለት ነው ሄደሽ ከሱ ጋርም ማለት ነገር ይመጣ ከሆነ ጋር መገናኘት አልፈልግም ጋር ማለት ነው። እኔ ትንሽ ቡና ልጠጣ፣ ራሴን አሞኛል። ዛሬ ማታ አልተኛሁኝም ምናምን እና ራሴን አሞኛል እንትን ልበል፣ ለዛ ነው። እሺ ማየ፣ እኔ አሁን አላቅም ማለት ያሰብኩትን ነገር ሙሉ ነው ብዬ ማሰብ አልፈልግም። ማለት እንዲህ ነው ብዬ ባልደመድም ደስ ይለኛል፣ ግን ውስጥ የሚሰማኝ ስሜት አለ እና ቤቱን ኔድ ቤቱን ኔድ ምናልባት ቤቱን እንደፈራሁ ያሰንቤት ደርሰናል ቤተሰቦች

ስለ እኔ እናንተ ብዙ ነገር ሊኖር ይችላል፣ ግን እንደዚህ አልጠበኩም። እውነት ለምን ነገር አልጠበኩም። በጣም ደስ ይላል። ቡና ሻይ፣ ምንም ብላችሁ ነው ቁጭ ያላችሁ ሳያችሁ እኔ አንተ ላይ አይ ማለት ያን ሁሉም ባከረጊ ስትፈጠር የነበር ምን አስመልክቶ ነው? ማለት እሱን መምታት ይህን ሁሉ ከሱ ጋር ግብ ግብን ምን አስመልክቶ ነው? አንተ እን ቤት ድረስ ሴት የምታመጣ እንደዚህ አይነት ሰው ከሆነ አንተ እንዴት አርባ ምንጭ ድረስ ልትመጣ ትችላለህ? እንዴትስ እኛ ላፍን ልትከፍት ትችላለህ? ቅድሚያ ለራስ ራሱ ክብር እያሳጣሁ ነው። እሱ እንዳለ ሆኖ እሱ ትናንት መጣና ስትወሰድ ዕለት ስሙ እኔ እኮ የሚገርመኝ ሰውን ስታጠፋ ነበርኩ ከሴት ጋር እሱ እኮ ቤቱ እያመጣ አይደለም ከሴት ጋር የሚሆነው እሱ የሚሆነው ለስራ ብሎ ቲክቶክ ላይ ምናምን ነገር የሚያገኛቸው ሴቶችን ስራ የሚሰራ ነው እንዳንተ ቤት እያመጣ ከሴት ጋር የሚውል የሚያደርሰው አይደለም እሺ ማለት ሲነግረኛ አላመንኩትም ነው ማለት መሄድ አልፈለኩም ነበር ማለት አይደለም ስለሱ መልክ ምናምን አንተ ያንተ ጉዳይ እኮ አይደለም ኖ አይ ቪዲዮ ትናንትና ፖስት እና ደበረክ። እኔ እኔ እኮ ለአንተ አስቤ ነበር ከሱ ጋር ስከራከር የነበረው የምን ፍላጎት ነው የምትለው አንተ ልጁ መተ ስትመታውና ሳታስፈቅደኝ አርባ ምንጭ ድረስ መተህ ያን ሁሉ ነገር ሲፈጠር ሌላ ጉዳይ ነው ማለት እንዳይደብራት እኔ ማውራት ትችላለህ ቆሜ ሶሪ ምታትኩ ትችላለች እንዳይደብራት እያልኩ ነው። እኔ ግን የምታደርገውን ነገር እያወቅክ አድርገህ መፍትህ ነው ይፈለግከው ከፈለግከው ሰው ጋር መሆን ግን ሚዛናዊ ሁን። ከፈለግከው ሰው ጋር መሆን ይሁለ ሚዛናዊ ሰው ለመሆን ሞ እኔ እያናደደኝ ያለኩ እንደ ኃይለኛ ምናምን ነገር አንተ ራስን እንደ ጻድቅ ቆጥረ ምናምን ልጁ አሞኝ ሮሜ ድረስ መቶ መምጣቱ እራሱ እየነገርኩህ፣ ሌላ ነገር አስበህ የጮክ ሰው ነክ። ከዛስ ልትመጣው አንተ ይቅርታ አድርጎልሃል እኮ እሱ ይቅርታ አድርጎልሃል። ገባክ? እኔ አልደበረኝም። እኔ ሰላማቀ መጀመሪያም ሰላማቀ ባይዛ አይደብረኝም። እኔ ሀሰንን ከሴት ጋር አገኘሁት ምናምን እኔ አይደብረኝም። አይ ባህሪ ነው። እኔ ምን አገባኝ? ግን አንተ እያረክ ያለውን ነገር አስተካክለው። ገባክ? እኔ ጋር ስትመጣ የሆነ ሰምበዲ ስታይ ወሬ ስንጠይቅ ውይ የሆነ ነገር ትለማለት ለማለት ሞክር። ኖ አንቺን የሚመለከት ጉዳይ የለም። ይሄን እናት ማንም ተራ አይነት ሴት ወንድ ቤት መጣ ምናምን ነገር ማሂን ልታናግር አችልም። ባላቅሽ ጥሩ ነው። ማንም ዝም ብሎ ነሽ። አንድ ሴት ወንድ ቤት አንድ ሁለት ሶስት ቀን የምታድር ሴት እንዴት ኖርማል ሴት ምን ነበር ማለት ራቁቶ ሆነ እኔ ደስ አይለኝም ለራሴ ክብር ስላለኝ። ግን ምንድነው ያልኩት ገባኝ። ለማንኛውም ግን እንደዚህ ብቻችሁ ሩም ውስጥ ቤት ውስጥ ምናምን ደስ የሚል ነገር አይደለም። ቤት ደግሞ የትኛውም ሴት እያመጣህ ምናምን ነገር ማንኛውም አረብሻችሁ አንድ ነገር ስነግር ማለት ነው። እኔ ህይወት እስከዚህ በኋላ ምን ያገባው። ሲቀጥል ደግሞ ለራስ ክብር ይኑር፣ ለራስ ክብር ይኑር። ወንድ ቤት እየመጣሽ ራስሽን ሴትነትሽን አትጨኔናት፣ ጥሩ አይደለም ባይዘይ። ማለት ለነገ ህይወትሽ ጥሩ የሆነ ነገር አታመጭም ማለት አስበሽዋል። ይሄ ቪዲዮ የሚያየው ሰው ሁሉ አንቺ ወንድ ቤት ተገኝተሽ ነው ስለሰው ሳይ ስለራስሽ፣ ማንነት ማንነት የሚባል ነገር አለ። ይሄንን ሰው ነገር ላታገቢ ትችያለሽ። ስለዚህ ለነገ ባልሽ ጥሩ አይደለም። ልትጋቡም እናተገቡ እሺ፣ እንደፈልጋችሁ። ግን ለማንኛውም በተራ በተራ ቪዲዮ

በየቦታው ምናም ሶቪት ልጅ ምናም ነገር አገወይ ነኝ ሶሪ ለማን ነው እዚህ እራስቹን አክብሩ የታካባበሩ ከዚህ በኋላ አጀዳናስ checker በተራ በተራ ባክቶ ደስ ይላል እንታዘጡ የረበቻት ምን ያመረበሻት ና ካሜራ ይዛጩ አትንጥፍ ስለራስሽ ከብሪው አንሽኪ አትንኪ ወይ አንዴ ነኝ ነኝ አናግሬ ምስለ ገባኝ እኔ ነው።